በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አሜን። ስንክሳር ዘወርኀ መጋቢት 21። አንድ አምላክ በመሆን በአብ ወልድ በመንፈስ ቅዱስ መጋቢት ሃያ አንድ በዚች ቀን አምላክን ለወለደች ለቅድስት ድንግል እመቤታችን ማርያም የበዓሏ መታሰቢያ ነው። ጸሎቱና በረከቷ የተወዳጅ ልጇ ቸርነት ከኛ ጋር ለዘላለሙ ይኑር፣ አሜን። ቅዱሱ ቤተሰብ አልዓዛር፣ ማርያምና ማርታ። በዚች ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ ከሙታን ለይቶ ወደ አስነሳው ወደ አልዓዛር ቤት ከደቀ መዛሙርቱ ጋር ሄደ። በዚያም ምሳ አዘጋጅለት። ማርታም ምግብ በማቅረብ ታገለግላቸው ነበር። ሁለተኛ ማርያም ግን እግሮቹን ሽቱ እየቀባች በጠጉሯም ታሸው ነበር። ጌታችን አመሰገናት። እርሷ ከመቀበሪያዬ ጠብቃለችና በማለት ስለ ቅርብ ሞቱ አመለከተ። ዳግመኛም ድሆች ሁሉ ጊዜ ከእናንተ ጋር ይኖራሉ፣ እኔ ግን ከእናንተ ጋር አልኖርም አለ። በዚህም ተሰቅሎ የሚሞትበት ጊዜ ቅርብ መሆኑን ያመለክታል። ለእርሱም ክብር ከሃሊነት ገንዘቡ ስለሆነ ምስጋና ይገባል። ለዘላለሙ አሜን። በዚችም ቀን አልዓዛርን ሊገሉት የካህናት አለቆች ተማከሩ። ገናና ስለሆነች ምልክት በእርሱ ምክንያት ብዙዎች በጌታችን የሚያምኑ ሆነዋልና። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ጻድቁ ላሜኅ በዚችም ዕለት የማቱሳላ ልጅ የላሜኅ መታሰቢያው ነው። እርሱም አንድ መቶ ሰማንያ ሁለት ዓመት ኑሮ ኖሄን ወለደው። ከወለደውም በኋላ አምስት መቶ ስልሳ አምስት ዓመት ኖረ በድምሩ 747 ዓመት ኖረ። እግዚአብሔርንም አገልግሎት በሰላም አረፈ። የፈጣሪው በረከት ከእኛ ጋር ለዘላለሙ ይኑር አሜን። በዚችም ቀን ደግሞ የከበረ ሰማዕታት የቴዎድሮስ እና የጢሞቴዎስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። መጋቢት 21 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱሱ ቤተሰብ አልዓዛር፣ ማርታ፣ ማርያና ማርታ አባታችን ላሜኅ የማቱሳላ ልጅ የጻድቁ ኖኅ አባት፣ ቅዱስ ቴዎድሮስ ሰማዕት፣ ቅዱስ ጢሞቴዎስ ሰማዕት። ወርኀዊ በዓላት፦ ቅድስት ድንግል ቅድስት ድንግል እመቤታችን ማርያም፣ አበው ጎርጎርዮሳት ጎርጎርዮሳት፣ አቡነ ምዕመነ ድንግል፣ አቡነ አምደ ሥላሴ፣ አባ አሮን ሶርያዊ፣ አባ መርትያኖስ ጻድቅ። የወንድማማች መዋደድ ይኑር። እንግዶችን መቀበል አትርሱ። በዚህም አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና። ከእነርሱ ጋር እንደታሰረ ሆናችሁ እስረኞችን አስቡ። የተጨነቁትንም ራሳችሁን ደግሞ በሥጋ እንዳለ ሆናችሁ አስቡ። ዕብራውያን 13 ከቁጥር አንድ ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባክ አገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መልእክትን እያሳስቡ በችግረ ጊዜ የማቀርብልም ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንግል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን ትጉሃን፣ መላእክት ብጹማን፣ ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ